ሰላም፣ ጤና ይስጥልኝ። ዶክተር ሻምሴን ሪፕሮዳክቲቭ ና ሴክሹዋል ሄልዝ ባለሙያ ነን ከአፔክስ ሜዲካል ና ሴክሹዋል ሄልዝ ክሊኒክ ነው። በዛሬው ቪዲያችን ደግሞ ወይም በአይነቱ ልዩ የሆነ አስተማሪና እጅግ በጣም ልትወዱት የምትችሉትን አይነት ሀሳብ ይዤላችሁ መጥቻለሁ። የዛሬው ሀሳብ የሚያነሳው በወሲባዊ ግንኙነት ጊዜ አንድ ሴት እርካታዋን ለረዥም ሰዓት እንዴት እንደምታቆይና ኢቨን በአንድ ጊዜ ግንኙነት ደግሞ በተደጋጋሚ ልትረካበት የምትችላቸውን በጣም ወሳኝ አራት ነጥቦችን ይዤ የመጣሁት። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ እንደዚህ አይነት አስተማሪ ቪዲዮዎችን እንደምታገኙ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ሌሎቻችሁ ደግሞ ይህንን ቪዲዮ ላይክ በማድረግና ኮሜንት ላይ አንድ ቁጥርን በመጻፍ ቪዲ ቪዲዮ ለብዙሃን እንዲደርስ ማድረግ እንደምትችሉ በዚህ አጋጣሚ ልነግራችሁ ፈልጋለሁኝና ላይክ ምልክት አንክቶ ኮሜንት ቦክስ ላይ አንድ ቁጥሩን በመጻፍ እንድትተባበሩን እየጠየቁኝ ወደ ዛሬው ርዕሰ ጉዳይ እንገባለን። እንደሚታወቀው የሴት ልጅ ወሲባዊ እርካታ እጅግ በጣም የተወሳሰበና የተወሰነ እውቀት የሚጠይቅ እንደሆነ ይታወቃል። ምክንያቱም ወንድ ልጅ በቀላሉ ብልቱን ወደ ሴቷ ብልት ውስጥ በማስገባትና በማውጣት ብቻ እርካታ ላይ መድረስ ይችላል። ነገር ግን ሴቶች ከመሰረቱ ጀምሮ እርካታ ላይ እስከ መድረስ ድረስ ያለው በጣም የተወሳሰቡ ብዙ ስቴፖች አሉ። እነሱ ግን ቀለል አድርገን በአራት አይነት መንገዶች ብቻ በማየት ሴት ልጅ አይታ የማታውቀውን በጣም ደስ የሚልና ለረጅም ሰዓት እርካታው እንዲቆይላት እንደዚሁም በወሲባዊ ግንኙነት ጊዜ የሚፈጠረውን ማንኛውንም የስሜት መቀዛቀዝም ሆነ ሕመምን የሚቀንሱ በጣም አራት ወሳኝ ነጥቦች እንችላችሁ መጥቻለሁ። ሴት ልጅ አይታ የማታውቀው ከፍተኛ የሆነና በተደጋጋሚ እርካታ ላይ እንዲደርስ መጀመሪያ ማድረግ ያለባችሁ እላያ ላይ የወሲብ ፍላጎትን እጅግ በጣም መጨመር ነው። ይሄ ነገር በተደጋጋሚ በተለያዩ ቪዲዮዎች ላይ ሰምታችሁት ሊሆን ይችላል ምናልባት። ነገር ግን አንድ ሴት ወሲባዊ ፍላጎት አይምሮ ውስጥ እንዲፈ እንዲያጥር ማድረግ ከፍተኛው ሚና የሚጫወተው ወንድ ልጅ ነው። ምክንያቱም ሴቷ ለወሲባዊ ግንኙነት ብዙ መነሳሳትን ከወንዱ ይልቅ የምትፈልግ ስለሆነ ወንዱ በስጦታም ሊሆን ይችላል። አንዳንድ ጊዜ ደግሞ አብረው ረዘም ያለ ጊዜ ቤት ውስጥ በማሳለፍ ሰውነቶቿን በመነካካት በኋላ ላይ ለሚያደርገው ወሲባዊ ግንኙነት ራሷን እያዘጋጃት መምጣት አለበት። ይሄ ነገር በኋላ ላይ ሴቷ ወሲባዊ ግንኙነቱን ጠይቃ ፈልገው ወንዱ ጋር እንድታደርግ ይረዳታል። ይሄ ነገር አልጋ አካባቢ ላይም በምትሄዱበት ሰዓት ሴቷን በወሲባዊ ግንኙነት የማድረግ ፍላጎቷን አፋውታ እስክጠብቅ ድረስ እናንተ እሷ ላይ ወሲባዊ ጫናዎችን መጨመር አለባችሁ። ነገሮችን ሁሉ ወሲባዊ ማድረግ አለባችሁ። አልጋ ላይ ተኝታችሁ ባሳሳሙ ሰዓት ሰውነቶቿን እየደባበሳችሁ ብልቷ አካባቢ ያሉትንም ኤሪያዎች በመንካት ሊሆን ይችላል። ሴቷ የወሲብ ፍላጎቷ እጅግ በጣም ጨምሮ ከእናንተ ጋር የማድረግ ፍላጎቷን በአንደበቷ ባይሆን እንኳን አካላዊ እንቅስቃሴዋን በመከታተል የወሲብ ፍላጎቷን ማወቅ ትችላላችሁ። ለምሳሌ በአንደበታቸው የሚናገሩ የተወሰኑ ጥቂት ሴቶች ሊኖሩ ይችላሉ ወሲብ ግንኙነቱ ግንኙነቱን አሁን መጀመር እንደሚፈልጉ በቃላት የሚገልጹ ሊኖሩ ይችላሉ። ነገር ግን ግልጽነት የሚጎላቸው አካላዊ እንቅስቃሴ ብቻ የሚያሳዩ ሴቶች ለምሳሌ እናንተ ከላ የሆናችሁ እየሳማችሁ እያለ የሴቶቹ ብልታቸውን ከእናንተ ብልት ጋር በማነካካት የተወሰነ እንዲንቀሳቀስ ከፈለጉ ሴቶቹ ይበልጥ ወሲባዊ ግንኙነት ላይ የመግባት ፍላጎት አላቸው። ሌላኛው ደግሞ ራንደም ላይ እየተሳሳማችሁ እያለ እጃቸውን ወደ እናንተ ብልት ወደ ወንዱ ብልት ልከው የመንካት ባህሪ ከንፈራችሁን የመንከስ ባህሪና ይበልጥ ከእናንተ ጋር የመጣበቅ አይነት ባህሪ የሚያሳዩ ከሆነ ሴቶቹ ወሲባዊ ግንኙነት ለማድረግ ራሳቸውን እጅግ በጣም ስላዘጋጁ በዛን ሰዓት በቀስታ ወደ ወሲባዊ ግንኙነት መግባት ይችላላችሁ። ስለዚህ መጀመሪያ ላይ ማድረግ ያለባችሁ ምንድን ነው? ሴቷ ላይ ወሲባዊ ፍላጎቷ እጅግ በጣም እንዲጨምሩ የሚያደርጉ ነገሮችን እዛው እናንተ ከሴት ሴት ባህሪ ስለሚለያይ፣ ለምሳሌ ቸኮሌት ሲገዛላቸው ወሲባዊ ፍላጎታቸው የሚቀሰቀሱ ሴቶች አሉ። አንዳንዶቹ ደግሞ መቀመጫቸው ላይ ቸብት አድርገው ሲመጡ ወሲባዊ ፍላጎታቸው ይጨምራል። አንዳንዶቹ ደግሞ በአልጋ የበጋ ሰዓት ልብሶቿን ከተወሰኑ ልብሶች እስኪቀሩ ድረስ ልብሳቸውን በማውለቅ ብቻ ወሲባዊ ፍላጎታቸው እንዲቀሰቀስ የሚሆኑ ሴቶች አሉና ከእናንተ ጋር ያለችው የትዳር አጋራችሁ ወሲባዊ ፍላጎቷን ምን እንደሚቀሰቀስ በመረዳት ሰውነቶቿን በመነካካት ወሲባዊ ፍላጎቷ እጅግ በሚንር ሰዓት እናንተ ወደ ወሲባዊ ግንኙነት እንድትገቡ አመላካች ስለሆነ ሴቷ ላይ ከፍተኛ የሆነ የወሲብ ጭነት በመጫን ወይም ደግሞ ወሲባዊ ፍላጎቷን እጅግ በጣም በመጨመር የመጀመሪያውን እርምጃ መራመድ ትችላላችሁ። ከዚህ ቀጥሎ ወሲባዊ ግንኙነት እስከገባችሁ በኋላ ማድረግ ማድረግ ያለባችሁ በጣም ወሳኝ ነገር አለ። በወሲባዊ ግንኙነት ጊዜ ሴቶች ወደ እርካታ የመድረስ ባህሪ በሚያሳዩበት ሰዓት ረፍት መውሰድ ይፈልጋሉ። ምክንያቱም ብልታቸው አካባቢ ስፔሻሊ ጊንትሮ አካባቢ ጋር ያሉት ነርቮች ረፍት ይፈልጋሉ። አንዳንድ ጊዜ ከግንኙነት በኋላ ወደ ወደ ግንኙነት በምትገቡ ሰዓት ሴቶች ላይ ህመም የሚፈጠረው እነዚህ የሴቶች ብልት አካባቢ ላይ ያሉት ነርቮች የተወሰነ ለ15 ደቂቃ ያህል ብሬክ ስለሚፈልጉ ሰውነቷ ላይ ያለው ብልት ውስጥ ያለው እርጥበት ለማመንጨት የተወሰነ ደቂቃ ስለሚፈልግ ከግንኙነት ወደ ግንኙነት በምትገቡ ሰዓት ሚኒማም አስር ደቂቃ እረፍት እየወሰዳችሁ በአንድ ምሽት ቢያንስ ለአራት ጊዜ ወሲባዊ ግንኙነትን ብታደርጉ፣ ወንዱም የሚጠቀምበት በጣም መሰረታዊ ነገር አለ። ለምሳሌ ወሲባዊ ግንኙነትን በተደጋጋሚ እያደረገ ስለሚመጣ ወንዱ አይምሮ ውስጥ ለወሲብ ያለው ፍላጎት እየቀነሰ ስለሚመጣ ወሲባዊ ግንኙነት በሚያደርግ ሰዓት እርካታ የሚያገኝበት ደቂቃ እየጨመረ ይመጣል። ወሲብ ጋር ተያይዞ ድካም አለብኝ የምትሉ ወንዶች ምናልባት በዚህ አጋጣሚ ወሲባዊ ግንኙነቱን በአንድ ግንኙነት አራት ጊዜ ለማድረግ ብትሞክሩ ወሲባዊ አቅማችሁን እየጨመራችሁ ትመጣላችሁ። ነገር ግን ለሴቶች ወሲባዊ ግንኙነት ከአንዱ ዙር ወደ ሌላኛው ዙር በምትሸጋገሩበት ጊዜ ረፍት 15 ደቂቃ፣ 10 ደቂቃ እየወሰዳችሁ ብልታችሁ ውስጥ ያለው ፈሳሽ እየመነጨና ብልታችሁ አካባቢ ያሉ የነርቭ ኢንዲንጎች ቢቻል ረፍት እያገኙ በሚሄዱበት ሰዓት ሁለተኛ ዙር ኢሬክሽን ላይ ወንዱ ብልቱ በሚነሳበት ሰዓት እና የሴቷ ብልት ውስጥ በሚገባ ሰዓት ያ እነዛ የሴቷ የሰውነት ክፍሎች እያረፉ ስለሚመጡ የተሻለ መነቃቃት ስለሚኖራቸው ቀጣይ ለምታደርጉት ወሲብ ለረጅም ሰዓት ሴቷ እርካታ እንድታገኝና ኢቭን እርካታውም የተወሰነ ደቂቃ እንዲጨምርላት ያደርጋልና በእያንዳንዱ ግንኙነት መሀል ለሴቷ እረፍት መስጠት አለባችሁ። ሌላኛው ሀሳብ ብዙ ጊዜ በተደጋጋሚ ወንዶች የማያደርጉት ሊሆን ይችላል ምናልባት፣ ነገር ግን ከአንድ እርካታ በኋላ ሴቷን ሁለተኛ እርካታ ላይ ስትገባ ከፍተኛ የሆነ ፕሬዥር መጠቀም አለባቸው። ምክንያቱም ከግንኙነቱ በኋላ እርካታ ላይ ስትደርስ የሴቷ ብልት አካባቢ ላይ የተወሰነ መጠን ከመጀመሪያው የተሻለ መጠን የብለድ ፍሎ የደም ዝውውሮች ስለሚኖሩ ሴቷ ከፍተኛ የሆነ ፕሬሽር ትፈልጋለች። ስለዚህ በዚህ ጊዜ ወሲባዊ ግንኙነት በምታደርጉ ሰዓት የሴቷን ብልት ቢቻል ወንዱ ብልቱን ካስገባ በኋላ ወደ ውስጥና ወደ ውጪ የሚያደርግበት ፍጥነትን ጨምሮ ኃይል የተቀላቀለበት ወሲብ በሚያደርግ ሰዓት የሴቷ ፍላጎት እጅግ በጣም እየጨመረና ኢቭን ድምጽ እያወጣች እያቃሰተች ወሲባዊ ግንኙነቱን እንድታደርግ ስለሚረዳት ወንዶች አንድ ሴት እርካታ ላይ መድረሷል የምታረጋግጡበትን መንገድ በተለያዩ ቪዲዮዎች ላይ ተናግሬ ያለሁ። ለምሳሌ የወንዱ ብልት የሴቷ ብልት ውስጥ ከገባ በኋላ ከወንዱ ጋር ተጣብቃ የመተኛት እግሯ የመንቀጥቀጥ ብልቷ ውስጥ ያዝ ያዝ የማድረግ አይነት ስሜት የሚሰማ ከሆነ ሴቷ እርካታ ላይ ደርሳለች። ስለዚህ ወንዱ እርካታውን ቶሎ የሚጨርስበት መካኒዝም ፈልጎ በዛን ሰዓት ይረካል። ሁለተኛ ዙር ግን ግንኙነት በሚያደርጉ ሰዓት ከቅድም ከነበረው ኃይል ይበልጥ በመጨመር ሴቷን ብልቷ አካባቢ ያለውን ኤሪያ በጉልበት ግንኙነት በሚያደርግ ሰዓት ሴቶቹ መጀመሪያ ከነበራት እርካታ በእጥፍ ስለሚጨምር፣ ወንዶች ከእርካታ በኋላ ሴቷ ጋር ግንኙነት ስታደርጉ ብልቷ አካባቢ በደንብ አድርጋችሁ የእናንተ ብለት የሴቷን ብለት በደንብ አርጎ በሚነካ ሰዓት ሴቶቹ የተሻለ እርካታ ላይ ስለሚደርሱ ከእርካታ ወደ እርካታ በምትሸጋገሩ ሰዓት ሴቷን በደንብ አድርጋችሁ ግንኙነት ብታደርጉ መልካም ነው። አራተኛውና የመጨረሻው ሀሳብ ሴት ልጅ እርካታ ላይ ለማቆየት እንዲሁም በተደጋጋሚ እንድትረካ ለማድረግ ቀድሞ ከተለመደው የወሲባዊ ግንኙነት መንገዶች በተለየ መንገድ ማድረግ ነው። ብዙ ጊዜ እንደሚገመተው ወጣቱም ሽማግሌውም ብዙ ሰዎች የሚጠቀሙት ሚሽነሪ የሚባለውን ነው። ሴቷ ልጅ በጀርባ ተኝታ ወንዱ ከላ ላይ ሆኖ የሚያደርገው ግንኙነት ነው። ይሄ እጅግ በጣም አድካሚ እና ሰልቺ ነው። ስለዚህ ሴቶቹም የወንዱን ክብደት መሸከም ስለማይፈልጉ ቢቻል የተወሰነ አቅጣጫ ለውጥ አድርጋችሁ ግንኙነት ብታደርጉ ሴቶቹም የተሻለ እርካታ ላይ እንዲደርሱ ያደርጋችኋል። በዚህ አጋጣሚ ለወንዶች ትንሽዬ ምክር መስጠት የሚፈልገው የመጀመሪያው ወሲባዊ ግንኙነት ላይ ብዙ ወንዶች በወሲባዊ ግንኙነት ስለማይቆዩ የመጀመሪያው ላይ ሚሽነሪ የሚባለውን ተጠቅማችሁ እርካታ ላይ ከደረሳችሁ በኋላ ሁለተኛው ግንኙነት ላይ ግን ሴቷን ከላይ አድርጋችሁ ግንኙነት ብታደርጉ ከመጀመሪያው የተሻለ ደቂቃ በግንኙነት ላይ ወንዶቹ ስለሚቆዩ የተሻለ ወሲብ ታደርጋላችሁ። ሶስተኛው ላይ ግን ሴቷን አስጎንብሳችሁ የምታደርጉት አይነት ግንኙነት ላይ ሴቷ በአንድ እና በሁለቱ የወንዱ እርካታ ላይ እሷም አንድ ጊዜ አትሊስት ልትረካ ስለምትችል በጀርባ በኩል ናቸው ግንኙነት በምታደርጉ ሰዓት ሴቷ ሀማም እስካል ተሰማት ድረስ በኋላ በኩል ኃይል የተከላከለበት ወሲብ ብታደርጓት ሴቷ እጅግ በጣም አይታ የማታውቅበት ከፍተኛ እርካታ ላይ እንድደርስ ያደርጋታልና፣ ስለዚህ እነዚህን አራት ነጥቦች ወሲባዊ ግንኙነት በምታደርጉ ጊዜ ሴቷ ከዚህ በፊት አይታ የማታውቅበት በጣም ደስ የሚል ወሲባዊ እርካታ ውስጥ ገባለች። ከዚህ በተጨማሪ ደግሞ እርካታ ላይ የተወሰነ ደቂቃ ብቻ የምትቆይ ከሆነ ደግሞ እርካታው አለ ረዥም ሰዓት እንዲቆይ ኃይል የተቀላቀለበት ግንኙነት ከአንደኛው እርካታ ወደ ሁለተኛው እርካታ ስትሸጋገሩ ኃይል የተቀላቀለበት ግንኙነት ብታደርጉ ሴቷ ብልቱ አካባቢ ያለው ደም ዝውውር በጣም ከፍተኛ ስለሆነ ሴቷ ኃይል የተቀላቀለበት ግንኙነት ስለምትፈልግ ከአንድ እርካታ በኋላ ሁለተኛው ላይ ሶስተኛው ላይ ደግሞ ስፔሻሊ ወንዶች የተሻለ የብልት አቅም ስለሚኖራቸው ግንኙነቱን በጉልበት ብታደርጉት ሴቶቹ ላይ ሕመም እስካልተከሰተ ድረስ በጣም እጅግ በጣም የሚወዱት ነው እና በእንደዚህ አይነት ቴክኒክ ጠቅማችሁ የሴቷን እርካታ ማቆየት ትችላላችሁ። ሌላ በተመሳሳይ ቪዲዮ በድጋሚ እመጣለሁኝ። ደናው